በቁርአን ውስጥ ሁለት ምዕራፎች በምትመለከቷቸው ሶስት ፊደላት ይጀምራሉ። ተመሳሳይ ፊደላት ናቸው፣ አሊፍ ላም እና ሚም። ነገር ግን በእያንዳንዱ ሱራ ውስጥ በተለየ መንገድ እነዚህ ሶስት ፊደላቶች ይነበባሉ በሱረቱ አልበቀራ በሚከተለው መልኩ

ወደኛ መድረሱን ነው። ማንበብ ብቻ በቂ አይሆንም። በምን መልኩ መነበብ እንዳለበት የድምጸት፣ የንባብ ሂደት መከተል ይኖርብናል። በጽሁፍ ብቻ የሰፈረ አለመሆኑን ያስገነዝበናል። በቀደመው ቁርአን በወረደበትም ዘመን ለንባብ የሚረዱንን ከላይ የምናያቸው አይነት ምልክቶችም አይጠቀሙም ነበር። በመሆኑም በቁርአን ውስጥ በተለየ መንገድ መነበብ ያለበት ነገር እንዳለ በዚህ መረዳት እንችላለን። ከላይ ባልነው መሰረት የተለመደውን የቁርአን ንባብ ህግ የማይከተል ቃል እንደምትመለከቱት በሱረቱ ሁድ ውስጥ እናገኛለን። የራሱ የሆነ የንባብ መንገድ አለው። ቁርአን ሲወርድ በዚህ መልኩ ስለሆነ ወደኛው የደረሰውም እንደዚሁ በተለየ የንባብ ዘዴ ነው። ከዚህ ከምትመለከቱት ቃል በታችም ጥቁር ወፈር ያለ ነጥብ ማየት ትችላላችሁ። ይህ ምን ያሳየናል? እዚህ ቦታ ላይ የተለየ ንባብ እንደምትከተሉ ያሳያል። ይህም እዚህ ቦታ ላይ የተለየ የንባብ ዘዴ እንደምንከተል ይጠቁመናል። ይህም የተለየ የንባብ ዘዴ ኢማላ ተብሎ ይጠራል። በመሆኑም ይህን ቃል የምናነባው ኢማላን ተጠቅመን ነው ማለት ነው። ሃገራችን ላይ በተለመደው የቁርአን አቀራር መንገድ ወይም ሐፍስ አንዓሲም በተሰኘው ሪዋያ ተጠቅማችሁ ቁርአንን የምታነቡ ከሆነ ይህንን ሕግ ተከትላችሁ የምትቀሩት እዚህ ቦታ ላይ ብቻ ነው። ኢማላ ምንድን ነው? እንዴትስ ይነበባል? እዚህ ቃል ላይስ እንዴት አድርገን ይህን ህግ እንጠቀማለን የሚለውን በቀጥታ እንመልከት። ኢማላ ማለት በአሊፍ እና በያ ፊደላት መካከል ያለ የንባብ ዘዴ ነው። በግልጽና በቀላሉ ይህንን ህግ ትተገብሩት ዘንድ የአሊፍና የያ ፊደላት የንባብ ሜካኒዝም ዘዴን በግልጽ እንመልከት። በዚህም ሰበብ በመካከላቸው ያለውን የንባብ መንገድ በቀላሉ ለመያዝ ይረዳቸዋል። ከአሊፍ ስንጀምር በሁሉም ቋንቋ ስለሚገኝ ማንበብ አይከብድም። እዚህ ላይ የአፋችን መከፈት መካከለኛ መሆኑን እርግጠኛ መሆን ይኖርብናል። በጣምም ጠባብ እንዳይሆን እንዲሁም ደግሞ በጣም ሰፊ እንዳይሆን አ። እዚህ ላይ በጣም ወሳኝ የሆነው ነገር ምላስ ምንም አይነት እንቅስቃሴም ሆነ ሚና አይኖሮም፣ ባለበት ይረጋል። ኢና አዕጠይናከል ከውሰር ፈል ሊረቢከ ወንሐሩ ኢነ ሻኒአከ ሁወ ልአብተር በመሆኑም ስናነብ አ ይሆናል ማለት ነው። ወደ ያ ስንመለስ እዚህ ላይ የአፍ መከፈት የተወሰነ ጠበብ ይላል። ነገር ግን እዚህ ላይ ወሳኝ የሆነው ነገር ምላሳችን በአቀማ ደረጃ ወደላይኛው ጠንከር ወዳለው የአፋችን ጣሪያ ወይም ላንቃ ከፍ ይላል። ነገር ግን አይነካውም። ኢ ኢያከ ነዕቡዱ ወኢያከ ነስተዒን። በመሆኑም ኢማላን በትክክል ለማንበብ ምላሳችን በሁለቱ ቦታዎች መካከል መሆን ይኖርበታል። የመጀመሪያው አ፣ ሁለተኛው ደግሞ ኢ። በእነዚህ በሁለቱ መካከል ምላሳችን ከሆነ ኢማላን በትክክል ማንበብ እንችላለን። የከፍታና ዝቅታው መጠንን በተመለከተ ሁለት አይነት የኢማላ አነባበብ እናገኛለን። የመጀመሪያው ኢማላቱን ኩብራ ሲባል፣ ሁለተኛው ኢማለቱን ሱግራ ተብሎ ይጠራል ኢማለቱን ኩብራ ማለት ትልቁ ኢማላ ሁለተኛው ኢማለቱን ሱግራ የምንለው ትንሹ ኢማላን እንድናይ ይህንን መግለጫ ግራፍ አብረን እንመልከት በስተግራ ግልጽ አሊፍ ንጹህ አሊፍ እናገኛለን በቀኝ ደግሞ ምንም ነገር ያልገባበት ግልጽ ያ ተቀምጧል ኢማላ ሱግራ ወደ አሊፍ ይጠጋል ያ ማለት በትንሹ ምላስን ከፍ አድርገን እናነባለን በዚህም መልኩ ይነበባል ከፍ አድርጎ ማንበብ ማለት ነው ይህ አይነቱ ንባብ እኛ በለመድነው ሐፍስ ንባብ አናገኘውም ስለዚህ ብዙም ለዚህ ንባብ መጨነቁ አስፈላጊ አይደለም ነገር ግን ወርሽ ዐን ናፊዕ በተሰኘው ሪዋያ ላይ ማንበብ ማግኘት እንችላለን። ለምሳሌ የሚከተለውን ቃል በምን መልኩ እናነባለን? አዱንየ እንጂ አዱንያ ብለን አናነብም ማለት ነው። ስለዚህ አ እና ኤ ሰፊ ልዩነት እንዳለው መረዳት እንችላለን። ሁለተኛው ኢማላ ኩብራ ይባላል። ይህም ወዳያ ይጠጋል። በዚህ ንባብ ምላስ ወደያ ከፍ ይላል፣ ነገር ግን ወዳያ ቦታ አይደርስም። ከፍ ይላል እንጂ አይደርስም። እንዲህም መነበብ ይችላል። ይህ ንባብ በለመድ ነው የሐፍስ ንባብ ውስጥ ይገኛል። ይህም ቀደም ሲል በሱረት ሁድ ውስጥ ይገኛል ያልነው ይህ የምትመለከቱት ቃል በዚህ የንባብ መንገድ መነበብ ይችላል። በመሆኑም በሚከተለው መልኩ

በማለት እናነባለን። አ ተደርጎም አይነበብም። ኢ በማለትም አናነበውም። ነገር ግን ኤ ብለን እናነባለን ማለት ነው። ወቃለ ርከቡ ፊሃ ቢስሚላሂ መጅራሃ ወሙርሳሃ። ትምህርቱን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ዛሬ የተለየ ነገር እንደተማራችሁ ተስፋ አድርጋለሁ። እንደዛ ከሆነ ይህንን ቪዲዮ ለሌሎች ሰዎች ሼርና ላይክ በማድረግ ለብዙ ሰዎች እንዲደርስ ምክንያት እንድትሆኑ ጋብዛችኋለሁ። ቻናሉንም ሰብስክራይብ በማድረግ መሰል ትምህርቶች እንዲደርሳችሁ ማድረግ ትችላላችሁ። በሚቀጥለው